አንድ ቲክቶክ ቪዲዮ ደርሶኛል። በጣም ያሳቀኝ ያዝናናኝና ያው ፈታ ለማለት ነው ብሎ ነው የሰራው ግን ትንሽ ያስቃል። እስኪ እናንተ የምዩትና አብረን እንሳቅ። ባሌ ላይ ቅብጥ ማለት ነው የምፈልገው። እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው። እኔን መሆን እናትና አባትሽ ቤት ቀብጠሽ ያለመርሽ ስታገቢ ነው እንደምትቀብጭ። እኔ በዚህ ነው ገበገዳሽን ሰብሬ የማስቀምጠው። ገባሽ? በዚህ ሰብሬሽ ወይ ዶሮ አስጠብቅሻለሁ፣ ወይ ደግሞ አልጋ ላይ ተቀምጠሽ አልጋ ላይ ቀልብሻለሁ። መቅበጥ የለም መቅበጥ ፊልም ላይ ፈረንጆቹ ጋር ምናምን እኛ ጋር ይሰራ። እኔ ከስራ ምናምን ተቃልቼ ወይ ስራ ቦታ ከሰው ጋር ተጋጭቼ ምናምን ብዙ ውጣ ውረዳቼ ይመጣለሁ አንቺ ልትቀብጭ ቢ ቤት ስገባ የለም እንደዚህ አይነት ነገር አልለመር ነው ይሽ ስንገባ ማታ ሮማንቲክ የሆነ የሆነ ነገር ሰተሽ እኛም በፈገግታ መቀበል ነው እንጂ እኔ ላይ ቀብጣለሁ፣ በቦክስ ነው የምልሽ። እኔ በቦክስ ነው የምልሽ። ቤተሰቦችሽ ጋር እና አባትሽ ጋር ያልቀበጥሽ እዚህ መተሽ መጣሽ? እወቅ እንዳያችሁት ነው እንግዲህ። እኔንም በጣም ያዝናናኝ ቪዲዮ ነው እናንተም ብዙ ሳይቶታል እናንተንም ያዝናናችሁ ይመስለኛል እንደዚህ አይነት ሌሎችም ቪዲዮዎች በተለይ ደግሞ ኮሜንት ላይም በጣም እያየው ነበርና አዝናንታችሁኛል ለማለት ያክል ነው ሰው ጥያቄ የሆነባችሁ ነገር መቅበጥ የሚለው ሀሳብ ምን ማለት ነው የሚለው ነው እንዴት ነው ባልሽ ላይ የምትቀብጪው ሰው ብዙዎቻችን መቅበጥና መጨማለቅ ወይም ደግሞ ይሄ አጉል አክት ማሳየትን ምናምን አንድ አድርገን ነው እያየን ያለ ነው። እኔ ደግሞ ያልኳችሁ ባሌ ላይ ቅብጥ ነው ማለት የምፈልገው ስላችሁ እኔን ነው መሆን የምፈልገው ወይም ፊልተር ያልተደረገ ማንነት ወይም ይሄ ያልተቀባባ ማንነት ነው። በቃ እሱ ጋራ ማሳየት የምፈልገው እንደ ልጅ መሆን ካለብኝ እንደ ልጅ ነው መሆነው። ማልቀስ ካለብኝ አለቅሳለው። ደስተኛ መሆን ካለብኝ ምንም የምደብቀው ማንነት የለኝም። ስለዚህ ከሱ የሚደበቅ ማንነት የለኝም፣ የምሰውረው ማንነት የለኝም ማለት እንደ ልቤ መሆን ነው የምፈልገው አንተ ላይ እኛ ሴቶች የምንፈልገው ነገር ብለን አይደለ ያነሳ ነው። እንደዚህም የሆንልን ሰው ነው የምንፈልገው። በቃ ሶፍት የሆነ ሰው ነው የምንፈልገው፣ ልባችንን እንደ ልቤ የሚይዝልኝ አይነት ሰው ማለት ነው። ባልሽ ላይ ወይም የእኔ የምትዩ ሰው ላይ ፍቅረኛሽ ላይ እንደ ልብሽ መሆን ካልቻልሽ፣ አንቺን መሆን ካልቻልሽ ምንድን ነው የፍቅራችሁ ትርጉም? አንድ ጥያቄ ልጠይቃችሁ። ትዳርን ስታስቡ ወይም ሪሌሽንሽፕን ስታስቡ ኮንትራት ነው የሚታያችሁ ወይም ደግሞ እንደ ግዴታ አድርጋችሁ ነው እንደሚታስቡ? ፍቅር ማለት በጣም የምትወዱን ሰው በጣም የምታከብሪውን ሰው ህይወትሽን ሙሉ አብረሹ ልትሆኝ የምትችይውን ሰው ነው አይደል? ሊያብረሹ የምትሆኝው እኔን መሆን የማልችልበት ሰው ምኑን ከኔ ጋ ሆነው ወይም ደግሞ ምኑን ፍቅረኛ የሆነ ምኑን የኔ ሰው ሆነ እሱ ላይ እኔን መሆን ካልቻልኩኝ ማለት ነው። ሰው መቅበጥ ስንል እያልኳቸው ያለሁት መጨማለቅ አይደለም፣ ወይም ከሀላፊነት ንጹሕ የሆነ ማለት አይደለም። እንደዛ ነው አብዛኞቻችሁ አንደርስታንድ ያደረጋችሁት። እንዲሁም እዚህ ቪዲዮ ላይ በጣም የገረመኝ አንድ ነገር ምንድን ነው፣ ማታ ከውጪ ስገባ ሮማንቲክ የሆነ እራት ሰር ይመጣል ለእናንተ ሮማንቲክ የሆነው ነገር ምግብ ነው መብላቱ ነው እና ብዙ ሴቶችንም አይቻለውኝ ኮሜንት ላይ መቅበጥ ሲያምድሽ ይቅር ፈሽ ገብተሽ ወጥ ሰሪያት አለሽ እንጂ የእሱንም ምንድነው ካልሲ ታጥቢያለሽ እንጂ ምናምን ያላችሁ። መቅበጥ ስንል ከኃላፊነት የጸዳ ማለት አይደለም። መቅበጥ እኔ ያልኩበት ኮንሰብት ራስን መሆን መቻል፣ ውጭ ላይ እንደምትኙ አይደለም። ቤትሽ ውስጥ የምትኙ ባልሽ የሚያውቀው የራሱ የሆነ ማንነት አለ። አንቺን ነው የሚያውቅሽ። እንዴት ነው ይሄ ፊልተር ያልተደረገውን ማንነትሽን ነው የሚያውቀው። ውጭ ላይ ስትኝ ግን በጣም ኮስታራ ሴት ልትኝ ትችያለሽ። ሰው ቀና ብለሽ ማታይ አይነት ሴት ልትሆኚ ትችያለሽ። ቤትሽ ግን ቤትሽ ነው፣ ነፃነትሽ ነው። ሰው እሱን ነው ልላችሁ የፈለግኩት እንጂ ኦቨር የሆነ አክቱን፣ መጨማለቅ፣ አለመከባበር ምናምን እሱ ጋር አልደረስንም ማለት ነው። እና የኪችኗ ስራ በጣም ብዙዎቻችሁን አልቀበጥንም ብላችሁ እንድታስቡ አድርጓቸዋል። ገብታችሁ ኪችን ውስጥ መዋላችሁን፣ መስራታችሁን ምናምን ከመጨቆን ጋር ያያያዛችሁት ሰዎች አላችሁ።